ያልኩት በላይ ቆቅ ነች። ደግነቱ አብሮሽ የሚያሰና ኪራ ቤት የመጣችው ሴትዮ ቤቲ ልካት ይመስለኛል። ምክንያቱም ቤት ውስጥ የሚደረገውን እያንዳንዱን ነገር እየደወለች እየተናገረች ነው። እንዲሁም ደግሞ እንግዲህ ጽናት ለምሩ እየነገረቻት ባለ ሰዓት እሷ ተደብቃ እየሰማች ነበረ። እናም ይቺ ሴትዮ እኔ ቤቲ ልካት ነው የምለው ምክንያቱም አሁን ላይ ቤቲ ወደዛ ቤት የምትመጣበት ምንም አይነት ምክንያት የላትም። እንግዲህ ካሁን በፊት ጽናት ማርገዟን ስጠቅ የጽናት ልጅ መድኃኒት በመስጠት ገለዋለይ። እንዲሁም ደግሞ ሙሉ ቤተሰቡን ልትገል ብላ የተሰራ ወጡ ውስጥ መድኃኒት ጨምራ ነበር። ታዲያ ግን ያ ሁሉም ስራ አልተሳካላት። አሁን ላይ ደግሞ እንግዲህ ምን አድርጋ ያቀደችው እቅድ ምን ልታረግ እንደሆነ በቀጣይ የምናየው ይሆናል። ነገር ግን ይች ዜናዬ ከቤት ውጭ ማንም ሰው ሊልካት አይችልም። ሰላም ውድ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? ይግዛ ወይሮ መስገን ሰላም ና የሰላማችሁ ብዝት ይበል። ስራ እንዴት ይዟችኋል? አይዟችሁ በርቱ። እግዚአብሔር እንግዲህ ብርታት ጥንካሬውን እየስጣችሁ እንግዲህ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጉኝ። ለምታበረታቱ ከልብ አመሰግናለሁ። ጽናት ድራማ ክፍል ሰላሳ ዘጠኝን እንዴት አያችሁት? እንግዲህ ጽናት ትናንትና በተለቀቀው ላይ ኪራ ሰክሮ እኔ ሴት ቤት አምጥቻለሁ ብሎ ባላት ጊዜ እንግዲህ ፅናት ይሄ ልጅ ከሰከረ የሚያደርገውን አያውቅም፣ ግደታ ወደ ቤት መሄድ አለብኝ ብላ እንግዲህ በጨለማ እቤት ስትሄድ ኪራ ግን ምንም አይነት ሴት አብረው አልነበረም። ነገር ግን ትቅፍቅፍ ብለው ደግሞ እንዴት ነው የሚያምሩት! ትቅፍቅፍ ብለው ተኝተው እንግዲህ ናሆሜ ደግሞ መቶባቸው ነበር፣ እና በጣም ነበር የደነገጡት ማለት ነው። እና እንግዲህ ሁለቱም ይዋደዳሉ፣ ይፋቀራሉ። ኪራ ያኔ በቃ አሸንፈዋለች። አሁን ላይ የሆነ እልክ ነው እሷ ጋር የሚያያይዘው ማውሪያ እየመሰለው ነው እንጂ በጽናት ፍቅር ተሸንፏል። በቃ ረተዋለች። ጽናት ደግሞ ያው አሁንም ሁለተኛ ልቤን ከሰበርከው ደግሜ የምነሳ አይመስለኝም። ስለዚህ አሁንም እባክህን ተወኝ እያለች ያለዩ ያው ከፍርሃት አንጻር ነው እንጂ ኪራን ሳትወደው ቀርታ አይደለም ማለት ነው። ነገር ግን አሁንም ቢሆን ይቺ ቤት ውስጥ ያለች ሴትዮ ከዛ ቤት ካለቀቀ ጽናትና ኪራ አንድ ላይ ሊሆኑ አይችሉም ብዬ አስባለሁ። ምክንያቱም ይች ሴትዮ ነገር ልታቃጥር ነው የመጣችው። እንግዲህ መጀመሪያ አካባቢ አስራ አንድ አመት በሰው ቤት እንደሰራች ምንም ጠብ እንደማይል እየሆነ ሚስኪን መስላ ነበር። ወደ በኋላ ግን አለባበሱ አሁን ላይ እየተቀየረ ነው እየመጣችሁ ማለት ነው እና ጽናት ድራማን ምን አያችሁበት? ምን ተረዳችሁበት? ምን ተማራችሁበት? እኔ ጽናትና ኪራ በቃ አሁን ላይ ማ ሱስ ነውብኛል። በጣም ነው ደስ የሚሉት። ጭቅጭቃቸው፣ ክርክራቸው አንድ አይደለም። በጣም ደስ ይላሉ። ፍቅር እንደዚህ ነው እንዴ? እንዴ ጭቅጭቅ በዛበት። ለማንኛውም ግን በጣም ነው የሚያምሩት። እንግዲህ በመጨረሻ ጽናት እሺ እንደምትለው ተስፋ አደርጋለሁኝ። ግን ይቺ ሴትዮ ቤቲ ልካት ነው ነው እኔ እያልኩ ያለሁት። እናንተስ ምን ትላላችሁ ውድ ቤተሰቦቼ? ለማንኛውም ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጉኝ። አበረታቶ ዩትሮምታ አበረታቶ ካልባ አመሰግናለሁ። ክበሩልኝ። አገራችን ሰላም፣ ፍቅር፣ አንድነትን እንያምጣለን። እንግዲህ ወጥቶ ከመቅረት ፈጣሪ ይጠብቀን። እናሁም የጓደኛ ምንድን ነው የሚባለው፣ ጥግ ነው በጣም ደስ የሚል የጓደኛውን ደስታ የሚፈልግ ነው። እንግዲህ ምሮ ሲገናኙ ሁለቱም በጣም ደንግጠው ነበረና ቢጣመሩ ባይነኝ ለማንኛውም ሰላም ሁኑልኝ። ሰላማት